ጋይስ ሀይሚዬን መውቀስ ብታቆሙ ጥሩ ነው። ትንሽ ማቃጠል አለባት። ብድር በምድር ሶሲና ብሩኬ ትንሽ መቃጠል አለባቸው። እንዴ ሀይሚ እንደዚህ ያረገች፣ ብድሯን እየመለሰች ነው። ጋይስ እኔ ምን አደረገች? ሰላም፣ እንዴት ናችሁ? ደና ናችሁ? እኔ ምላችሁ ሶሲዬ ትናንትና እያለቀሰች ትስቃለች! እየሳቀች ታለቅሳለች። ምን ጉር ነሽ እናቴ? እየሳቀች ታለቅሳለች። በጣም ነው የናፈቀኝ። ከዛ ደግሞ እንባ ትጠርግ። እንዴት ነው እያለቀሱ መሳቅ ይቻላል እንዴ? ጋይዝ ጉድ ይፈላ። ሶሴ ድራማ አታበለሽ። ጥርስሽን ለምንድን ነው የምታገጨው? ቆፍጠን በይ። ድራማ ላይ ስትወኝ ካሜራ ፊት እንደዛ አትሳቂ ና እያለቀሱ መሳቅ ይቻላል? እንዲህ ጋይስ፣ እንደዚህ ይቻላል፣ እንዲህም ይቻላል። ለማንኛውም ብዙዎቻችሁ ሀይሚ ዳን ቤት ምን ትሰራለች? ሀይሚ ዳን ቤት ምን ትሰሪያለሽ እያላችሁ ነበረ። ይህን ጥያቄ ለሶሲ ጠይቋት። ሶሲ ብሩኬ ካልጋ ላይ ምን ትሰሪያለሽ? አንሶላ ውስጥ ምን ትሰሪ ያለች ብላችሁ መጠየቅ ትችላላችሁ። ያለ ምንም ምክንያት አልጋ ላይ ቁብ ያለችው ሶሲ ናት። ስለዚህ ይሄ ጥያቄ ለሶሲ እንጂ ለሀይሚ አይደለም። ሀይሚ ዛቤት የሄደችበት ምክንያት ቪዲዮ ላይ ተናግራለች። ሲቀጥልና ሲቀጣጥል አንደኛ ዳኒ ታሟል፣ ሰው መጠየቅ አይችልም። እንዴት የታመመሰው? እንደ ጉድ እኮ ነው። ሰው ታሞ በቃ መጠየቅ የለም በቃ ሴትና ወንድ በቃ አብረው ከታዩ ሌላ አለም ውስጥ ናቸው በእናንተ ቤት ማለት ነው። ሌላ ደግሞ ብሩኬ ተከሷል ታውቃላችሁ። ከዛ በፊት ሀይሚዬ ሄዳ ዳኒን ለምኗዋለች እንዳይከሰው እየለመነችው ነበረ። ስለዚህ አሁንም ይሄን ክስ እንዲያቋርጥላት ሀይሚ ሄዳ ዳኒ መለማመጧ ግዴታ ሆኖባታል ማለት ነው። ሄዳ እየተለማመጠችው ነው። ስለዚህ ሁልሽም ሀይሚዛ ቤት ምን ትሰራለች? እንዴት ተው እንጂ ጋይስ ተው እንጂ አንዳንድ ደግሞ የዩቱብ ባህሪ ይግባችሁ የዩቱብ ባህሪ ይግባችሁ እና ምን ትሰራለች ያዙ ይልቀቁኝ ባህለ ዜና ታዋረሺ ምናምን ሲጀምር ብድሩን የማይመልስ ሰው አይፈጠር ሀይሚ እንዲሁም ተቃጥልበት ተቃጥልበት ገና ታቃጥላቸው ሁለቱንም አቃጥላ ድፍት ታርጋቸው ምክንያቱ እሷን ምንድን ነው ያደረጓት ያንሺ እሷን ያደረጓትን ነገር ስሜቱንና ፒኑን እንዲያውቁ። እኔ ዛሬ በጣም ነው ደስ ያለኝ። ተመካክረው እንደሆኑ እኮ የታወቀ ነው። ምክንያቱም ሀይሚ ዛቤት ስትሄድ ጠብቃ ሶሴ ልትሄድ አይችልም። ገብቷችኋል? ስራ እንደሆን ታውቃለች፣ ሁልሽም ማለት ነው። ግን ሀይሚ ታሳፍራለች። እንደ ስራም ቢሆን ትክክለኛውን አስተያየት ነው መስጠት ያለባችሁ። እሺ ሀይሚን ሶሲ ከአንዲም ሁለቴን ያቃጠለቻት፣ በፊት ከቡሩኬ ጋር ተለጣጥፋ ክብሯን ዝቅ አረገ። ብዙ ነገር ተናግራታለች። ያ ነገር ዝም አለች። የዛን ብድር አልመለሰችም። አሁንም ደገመችው፣ ደገመችው አልጋ ላይ ሶሲ። ስለዚህ ከአንዴ ሁለቴ ነው ጉድ የሰራቻት ሀይሚ። ስለዚህ ሶሲ ብድሯን መመለስ ግዴታ ነው። ሀይሚ ሀይሚ ብድሯን መመለስ አለባት። ለምንድን ነው ብድሯን የማትመልሰው? አሁን ሀይሚ ብድሯን እየመለሰች ነው። ገባችሁ? ሶሲ በሀይሚ ላይ ያደረገችው ነገር ጥሩ ነገር ነው ብላችሁ ነው የምታስቡት። ስለዚህ እሷ ላይ ያደረገችውን ነገር ለመመለስ በፊት ያላደረገችው ፍቅረኛው ማን እንደሆነ ስለማታውቅ ሀይሚ ከዳኔ ጋር ስለማትቀራረብ በምንም መንገድ ሶሲን ይሄ ስሜት እንዲሰማት ማድረግ አስችልም። አሁን ግን አጋጣሚውን አገኘች፣ አጋጣሚውን አግኝታለች። የእኔ ብልጣ ብልጥ ሀይሚ ማለት ነው እንኳን እሷ ሶሲ እንኳን ሌላ ሰው ራሱ ብዙ ነገር አድርጓት ሳት መልስ ቀርታ አታውቅም። ወንድምም አባትም ብሩኬን ቢሆን ያልመለሰችው ነገር ቪዲዮ ተሰርቶ ፍራንክ የለም። ሶ ሀይሚ ብድሯን እየመለሰች ነው። ሶስዬ መልካም መቃጠል፣ ኤሌክትሪክ እንዳትይ ጥንቃቄ። ለዚች ልጅ ዳኒ ጠበቃ ብትቀጠር ይሻል ነበረ። የሚጠብቃት ጋርድ ለብሩኬ ከምትቀጠር ለሷ ጋርድ ብትቀጥር ያዋጣልን። ገርብዬ ነው ና ሀይሚ ላይ አትፍረዱ። እኔ ደግሞ ተመችታኛለች፣ እውነቴ ነው። እንደው ብድር በመደር እርድብን አርያት ከዚህም በላይ ከዚህም በላይ ታድረግ። አዎ እንዴ ብድሩ አንሳት? መልስ ልትቀርላችሁ ነው እንዴ? ሀይሚ ላይ ያደረገችውን ነገር መልሳም፣ እሷ ከማን ታንሳለች? ሀይሚ ከማን ታንሳለች ደግሞ? ክብሯን ጠብቃ ነው ምንም ያደረገችው ነገር የለም። አልሳመችውም፣ አላቀፈችውም። እሱ እንኳን ቆሞ ጁን ጣል ሲያረግባት እያንሸራተተች ነው የምጥለው። ና ሀይሚ የክብሯን ጠብቃ ግን ሶሲን አቃጣልቻት ምንም ሳታደርግ ቁጭ በማለት ብቻ የምታናድድ ሴት ናት እኮ እና አይ እና ተፍረድ ይፈረድባል ነው። ሶሲዬ አይዞሽ አይዞሽ። ግን እየሳቅሽ የምታለቅሻት ነገር በጣም ተመችቶኛል። እንዲህ እያለቀሱ መሳቅ ይቻላል እንዴ ጋይስ ኦ ማይ ጎድነስ እንዴት ናችሁ ደህና ናችሁ በጣም ደህና ነኝ እግዚአብሔር ይመስገን ለማንኛውም እንትኑ ላይ የለጠፍኩትን ነገር አይታችሁ ብዙ ሰዎች ልትናደዱ ትችላላችሁ ግን ይህን ያመጡበት የራሴ የሆነ ምክንያት አለኝ ከዛ በፊት ግን የተለመደችዋን ነገር ገጨት ገጨት አድርጉኝ የኔ ወዶች ማለት ነው እና ከዚህም በላይ ሊመጣ ይችላል። ከዚህም በላይ ሊሰሩ ይችላሉ። አሁን ላይ ተመልካች የሚወደው ምን እንደው ታውቃላችሁ? እንደዚ አይነት ድብድብ ያለበት ግጭት ያለበት አንዱ ወንድ ከሌላ ሴት ጋር አንዷ ሴት በቃ እንደዚ አይነት ነገር ሁሉም ሰው ይወዳል። በቃ እኔም፣ እናንተም ሌሎችም ሰዎች። ስለዚህ እነሱ እየሰሩልኝ ያሉት። እኛ የምንወደውንና የምንፈልገውን ነገር ነው። ገብቷችኋላ? አይደለም? እኛ የምንወደውንና የምንፈልገውን ነገር ስለሆነ እየሰሩልን ያሉት። እናንተ ዝም ብላችሁ በሚሰራው ነገር ላይ አስተያየት መስጠት ነው እንጂ እንትና ምን ለስራ ሄደች፣ በጣም አሳፈርሽን፣ አዋረርሽን ምናምን እንደዚህ ማለት የለባችሁም። ገብቷችኋላ? ገና ብሩኬ ከሌላ ሴት ጋር ሊመጣ ይችላል። ሀይሜ ከሌላ ወንድ ጋር ልትመጣ ትችላለች። ስራ ነው፣ ስራ ነው። ገብቷችኋላ? ስራ ነው። ግን ደግሞ የሆነ ወጣ ያለ ባይሆን ደስ ይለኛል። የራሱ ማለት ስራ ነው እናውቃለን። ግን አሁን አልጋ ላይ መሳሳም፣ መተቃቀፍ፣ መለጣጠፍ አታብዙ። ከዛ ውጭ ልክ እንደ ሀይሚ እንደ ዛሬው ዝም ብሎ ተቀምጦ ማብሸቅም ይቻላል። አንድ ቃላት በመወርወር ማብሸቅ ይቻላል። ሶስና ዘውስና እማ ቴሌቪዥን አንስታ ወረወረችበት ብዬ ነበር እንዶ። ዳኒ የቀሩትን ጥርሶችን አረጋገፈችል ብዬ በድንጋጤ ነው የሞትኩት። ግን ደስ የሚለው ነገር ሶሲ ዛሬ ሀይሚን አልነካቻትም፣ አልነካቻትም። እውነቴን ነው ተመልካች። የሀይሚን ሀይሚ ኦዲንሶቿን ታከብራለች። የሀይሚ ኦዲንሶች ሲባል ሰምታለች መሰል በጣም ፈርታታለች። ምክንያቱም ተመልካች ምን እንደሚላ ስለምታቅ ነው ሀይሚን ንክች አላረጋትም እና ሶ ሲዬ ባል እንደዚህ ይደበደባል እንዴ ኧረ አይደረግም የኔ ውድ ባል እኮ እንደዚህ አይደበደብም የሁለት አመት ፍቅረኛ ሽን ሽን አክብሪው አስደብድቢው አትምችው እንዴ ቁመቱን እኳ አሳጠርሽው ከዚህም በላይ ና ሀይሚዬን አትውቀሷት ተግባባን ተግባባን አይደለም አትውቀሷት እና እያንዳንድሽ ብድሯን ትመልስ። ገና ከዚህ በላይ ማቃጠል አለብሽ። መንጨርጨር አለ። ሶሲ ትንሽ ትንጨርጨር። ነቴ ነው። ትንሽ መንጨርጨር አለባት። ምን ትሰሪ ያለሽ ሀይሚዛ ላላችኋት ደግሞ ሀይሚ የሄደችው አንደኛ ለቡቡ ብላ ነው። ቡቡ ቡቡ የምን ቡቡ? ብሩኬ። ያስ ብሩኬ። ለብሩኬ ብላ ነው የሄደችው። ገብቷቸዋል። አንደኛ ልጁ ታማል። እንዴት ነው ሰው ጓደኛውን ማይጠይቀው? አይጠየቅም እንዴ? በሷ ምክንያት ነው ያው፣ እነሱ ሰበቡ በእነሱ ምክንያት ነው። ስለዚህ ሄዳ መጠየቅ አለባት። አንደኛ ነገር ዳኒን መጠየቅ አለባት። ሁለተኛ ነገር ደግሞ እየተመሰረተው ክስ እንዲቆም ሄዳ ዳኒን ማማከር አለባት። ገና ዳኒን ክስ አልመሰረተም። ሄዶ ፍርድ ቤት ሄዶ ነው ያማከርበ ነገራችን ላይ ቀስ ብዬ ነው የማወረው ለምን ቀስ ብዬ እንደማረ እናንተ ታውቃላችሁና ዳኒ ክስ አይደለም የመሰረተው። እሁድ ቀን ሲጀመር ክስ የለውም። ሲቀጥል የህግ ባለሙያዎች አሉ አይደል የግል ጠበቃ የሚቀጠሩ። በቃ እነዛ ቤት ነው ይሄደ ጠቅ ጠበቃ ቤት ሄዶ ስለ ህግ እንዴት መክሰስ እንዳለበት ምን ብሎ መክሰስ እንዳለበት እያስረዳ ነበር። ገና ነው አልመሰረተበትም። ገና ሊመሰርት መንገድ ነው የጀመረው። ስለዚህ ያን ደግሞ ያደረገው ማስፈራራት ነው። እነሱ እኮ ከስራ በኋላ አንድ ላይ ሰብሰብ ብለው ፈታ ዘና ኮሜንት እያዩ በእኛ ኮሜንት ፈንደቅድቅ በሳቅሞት ትያሉባችሁ ነው ይሄ ቲክቶክ ላይ እያዩ በቃ ብዙ ነገር በእኛ ዘና እያሉ ነው የሚሰሩት እና እነሱ ከኋላ ፒስ ናቸው። ስለዚህ እናንተ ነገ ለሚታረቁት ነገር ተመልካች አትከፋፍሉ፣ ራሳችሁን ሴቶች ራሱ አታዋርዱ። ብሩኬንን ሀይሚ የተጣሉ መስሏችሁ፣ ብሩኬን አፈቅርሃለሁ፣ ወድሃለሁ እያላችሁ አንዷ ኮሜንት ላይ እኔማ ሀይሚ ያሳዝናኝ ነው እንጂ ብሩኬን አፈቅረዋለሁ አፈቅረዋለሁ እኮ አለች። ደስማአምወልደ የተወጋ የሆን የምንድ ነው? የሰው ባል የምትቀሙ ሴቶች ይህ መንፈሳቸው ይልቀቃቸሁ ሁለ ሰባት ተጠማቁ እሁነት ነው ይለቃቸኋል። ና አንደኛ ፍቅርናት ብሉ ትዋረድ ያላችሁ አይለያዩም። ልጆቹ መታረቃቸው አይቀርም። ስራ እየሰሩ ነው። አንበሳ ናቸው። ግና መኪና፣ ቤት፣ ፎቅ ይገነባሉ። ጉብዝ ናቸው። እንዲሁ ከሰሩ ማለት ነው። እንቅፋት፣ ምቀኛ፣ ሸረኛ ከለቀቀላቸው ነው። ጎበዞች ናቸው። ከዚህም በላይ ሊደርሱ ይችላሉ። ሶ መጥፎ ቃል አትናገሩ። ብሩኬን አፈቀርኩ አትበሉ። ራሳችሁን አታዋርዱ። ምክንያቱም ለማይገኝ ለማይሆን ነገር ራሳችሁን አታዋርዱ ልላችሁ ፈልጋለሁ። ከዛ ውጭ ሀይሚ ላይ ወቃ ሳታብዙባት፣ ግህና ታቃጥላቸው። ትንሽ ማቃጠል አለባት ሶሲንም ብሩኬንም። አዎ፣ ብድሯን መመለስ አለባት። ዳኒም እንዲሁ ሁለቱን ማቃጠል። አዎ፣ እሷ ላይ ያደረጉትን ነገር መመለስ አለባት። በቃ ሀይሚ ምን ፈልጋ ነው ከዳኒ የምትሄደው? እንደ ከደህና ሰው ጋር በሆንሽ ምናምን። ሲጀመር ሀይሚ እኮ የወንድ ሱስ የለባትም ታውቃላችሁ። እንኳን ብሩኬን የመሰለ ሸበላ ይዛ ራሱ እኮ ይህን ያክል እንደዚህ በጣም ካለሱ መኖር አልችልም እኮ አትልም። አትልም እኮ ጉንቻ ቸርፊት ፍቅረኛ ይዘው እንደደመቁ ታውቃላችሁ ካለሱ መኖር አልችልም እያሉ እያለቀሱ ሲያላዝኑብን። ስለዚህ ሀይሚዬን አትውቀሷት፣ ትንሽ ታቃጥላቸው።